ስለ ቫሪኮስ ቬን ወይም ደግሞ ፍጥጥ ብሎ የሚወጣ ደም ስር በተለይ ከጉልበት በታች ስፔሻሊ ሴቶች ላይ ይበዛል። የተጠማዘዘ ፍጥጥ ብሎ የሚታይ ደም ስር ከምን ምክንያት ሊመጣ ይችላል? እንዴት ይመጣል? እንዴትስ ደግሞ መከላከል ትችላላችሁ? ቤት ውስጥ ምን ማድረግ አለባችሁ? እንደዚህም ደግሞ እነማን ላይ በደንብ ሊከሰት ይችላል የሚለው አጠር ያለ ውይይት አብረን እንዋያለን። ቆይታችን እስከ መጨረሻው ከኔ ጋር በማድረግ ተከታተሉ። ታዲ ስጠናስጥልኝ የጤና ከሄደቶች ቻናላችን ቤተሰቦች እንዴት ናቸው? ደና ናቸው። እግዚአብሔር ይመስገን። ዛሬ ስለ ቫሪኮስ ቬይን ወይም ደግሞ እግራችሁ ላይ በተለይ ከጉልበት በታች ወይም ደግሞ ታፋ አካባቢ ላይ ፍጥጥ ብሎ የሚወጣ ደምስር ተጠማዞ ጠቆር ብሎ ወይም ደግሞ ቅላ ብሎ ፈጦ የሚታይ ደም ስር ከምን ምክንያት ሊመጣ ይችላል? እንዴት ይከሰታል የሚለውን አጠር ያለ ውይይት ነው ያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ለሌላ ሰው ሼር በማድረግ ብዙ ሰው ጋር እንዲደርስ ትብብራችሁን አድርጉልኝ እላችኋለሁ። ወደ ውይይቱ አብረን እንለፍ። ታዲያስ ቫሪኮስ ቬይን ወይም ደግሞ ይሄ ፍጥጥ ብሎ ቀይ ወይም ደግሞ ጠቆር ብሎ እግራችሁ ላይ የሚታየው ደም ስር ከተለያየ አይነት ምክንያት ነው የሚከሰተው። ከምክንያቶቹ መካከል ዋናው ይሄ ደማችን የሚያዘዋውረው ደም ስር ወይም ደግሞ ቬን ከልባችን ወደ እግራችን ደም ይዞ ይወርዳል። ታዲያስ ይሄ ደም ስር ወደ ታች የወሰደውን ደም ወደ ላይ መመለስ ሲያቅተው፣ እዛው እግራችን አካባቢ ላይ ደም ተጠራቅሞ ይቆያል። ይሄ የሚሆንበት ምክንያት ዋናው ደግሞ ደም ስር በመሀል በመሃል ቨልቭ የሚባል አለው። ቨልቭ ማለት ልክ እንደ ስፊንክተር ወይም እንደ በር የሚዘጋና የሚከፈት ነውና ያ ደም ወደ ላይ እንዲመለስ ፓምፕ የሚያደርጉለት የሚያግዙት ነው እና ወደ ላይ ፑሽ ያደርጉለታል ይሄ ቨልቭ ደግሞ ከደከመ ወይም ደግሞ ዊክ ከሆነ ደም ወደኋላ ባክ እንዳያደርግና ወደ ላይ እንዳይመለስ ያደርጋል ማለት ነው ከዚህ ምክንያት የተነሳ ደም እግራቸው አካባቢ ላይ ተጠራቅሞ ይቆይና በደም ስር ውስጥ ደም ስራችሁ ፍጥጥ ብሎ እንዲታይ ደም እዛ ውስጥ ይታያል፣ ይጠራቀማል ኳግሌትም ሆኖ ሊረጋ ይችላል ማለት ነው እና እንደዚህ አይነት ችግር ሲከሰት የተለያየ አይነት ምልክት እናንተ ላይ ይታያል። አንደኛው እግራችሁ የመክበድ ስሜት እግራችሁ ሊከብዳችሁ ይችላል። እዚሁም ደግሞ የመቆረጣጠም የማሳከት እግራችሁ አካባቢ ላይ የቆዳችሁ ከለር የመቀየር ቀላ የማለት ወይም ደግሞ ጠቆር የማለት የቆዳችሁ ከለር መቀየር አይነት ምልክቶች ላችሁ ላይ ሊታዩ ይችላሉ። እንደዚሁም በተጨማሪ ደም ስራችሁ የማበጥ ስሜትና ቆዳችሁ የመድረቅ አይነት ስሜት ሊሰማችሁ ይችላል። እንደዚህ አይነት ምልክቶች እግራችሁ አካባቢ ላይ ካለ ቫሪኮስ ቬይን ብለን እንጠራዋለን ማለት ነው። ታዲያስ ይሄ ቫሪኮስ ቬይን በጊዜው ካልታከመ የተለያየ አይነት ኮምፕሊኬሽን ወይም ደግሞ ችግሮች ሊያስከሰትባቸው ይችላል። ከዛ መካከል አንዱ ቬናችሁ ወይም ደግሞ ደም ስራችሁ አልሰር ሊያደርግ ይችላል፣ ወይም ደግሞ ሊቆስል ይችላል ውስጡ ማለት ነው። ምክንያቱም ደም እዛ ውስጥ ተጠራቅሞ ከአግሌት ካደረገ በኋላ ከሲስተም ውጭ ይሆናል። ያኔ ደግሞ ደም ስራችሁ ውስጥ ቁስለት እንዲፈጠር ሊያደርግ ይችላል። እንደዚሁም ደግሞ ቆዳችሁን በጣም የማሳከክ ለሎንግ ተርም የማሳከክ እቺ የሆነ ቆዳ እንዲኖራችሁ ያደርጋችኋል። እንደዚሁም ደግሞ ለረጅም ጊዜ የቆዳ መቀየር ከለሩ የመቀየር ችግር ሊያስከስትባችሁ፣ እንደዚሁም በተጨማሪ ሱፐርፊሻሊ ወይም ደግሞ ዲፕ የሆነ ቬን ትሮምቦሲስ ሊያጋጥማችሁ ይችላል። ስለዚህ በተቻለ መጠን ለቫሪኮስ ቬይን እንዳትጋለጡ በቤት ውስጥ ምን ማድረግ አለባችሁ የሚለውን ደግሞ ስናይ አንደኛው ኮምፕሬሽን ስቶኪንግ ነው። የኮምፕሬሽን ስቶኪንግ ጥቅም ምንድን ነው? ባንዴጅ ሊሆን ይችላል ወይም ደግሞ ምቹ የሆነ ጨርቅ ግራቹ አካባቢ ላይ መጠቅለን ነው። እንደዛ ስታደርጉ ደም እዛ አካባቢ ላይ ተጠራቅሞ እንዳይቆይ ወደኋላ እንዲመለስ ያግዛቸዋል። በልብም ሰፖርት ታደርጋላችሁ፣ ደም ስሩን ሰፖርት ታደርጉታላችሁ። ስለዚህ ደም ወደላይ እንዲመለስ ሰፖርት ሊያደርገው ይችላል። ግራቹ እንዳያብጥ ሊያግዛችሁ ይችላል። እንደዚም ደግሞ ክራምፒ ወይም ደግሞ የእግር መቁረጣጠም ስሜትን ሊያስታግስላችሁ ይችላል ማለት ነው። ሁለተኛው ሌግ ኤሌቬሽን ነው። ይሄ ማለት እግራችሁን ከልባችሁ ሌቭል በላይ ከፍ ማድረግ አለባችሁ። ስተኙ እግራችሁን እንደዚህ ከስር ትራስም ሊሆን ይችላል ከስር አድርጋችሁ እግራችሁን ወደ ላይ ከፍ አድርጋችሁ መተኛት አለባችሁ። ይሄ ማለት በግራቪቲ ወደ ታች የወረደው ደም ወደኋላ እንዲመለስ ያግዛቸዋል። ይሄ ማለት ደግሞ የተለያየ ቁርጥማት ሊሆን ይችላል። እግራቸው አካባቢ ላይ ህመም ስሜት ሊኖራቸው ይችላል። እንደዚያም ደግሞ እብጠት ምናምን እንዳይከሰት ያግዛቸዋል። ስለዚህ ይሄ ዘዴ መጠቀም አንዱ መንገድ ነው ማለት ነው። ሶስተኛው የሰውነት ኤክሰርሳይስ ነው። ቀለል ያለ ኤክሰርሳይስ ማድረግ አለባችሁ። ለምሳሌ ወክ ሊሆን ይችላል። ቀለል ያለ የእግር ጉዞ በምታደርጉበት ወቅት የሰውነታችሁ የደም ሰርኩሌሽን ወይም ደግሞ የደም ዝውውር እንዲፋጠን እና አክቲቭ እንዲሆን ያደርግላችኋል። በዛም ወቅት ደም አንድ ቦታ ላይ እንዳይቆይ ቶሎ ቶሎ እንዲዘዋወር ስለሚያግዛችሁ ይሄ ቫሪኮስ ቤን እንዳይከሰት ያግዛችኋል። የእግር መቆራጣጠም፣ የእግር መከበድ፣ የማቃጠል ስሜት ምናምን እንዳይሰማችሁ ያግዛችኋል። ስለዚህ ቀለል ያለ እግር ጉዞ ማድረጉ ጥሩ ነው ማለት ነው። አራተኛው ለረዥም ጊዜ መቆምን ወይም ደግሞ መቀመጥን ማስወገድ አለባቸው። በተለይ የቢሮ ሰራተኛ እንደዚሁም ደግሞ ውጭ ሀገር የሚኖሩ እህቶቻችን ለረዥም ጊዜ አንድ ቦታ ላይ ቆማችሁ ነው ስራ የሚሰሩት፣ እንደዚሁም ደግሞ ቢሮ ውስጥ ደግሞ የሚሰሩት ለረዥም ጊዜ ነው ቁጭ የሚሉት እና እንደዚህ አይነት ነገር ካለ ለቫሪኮስ የመጋለጥ እድሉ ሰፊ ነው ማለት ነው። ስለዚህ እየተንቀሳቀሳችሁ መስራት በመሃል በመሀል መንቀሳቀስ ኤክሰርሳይስ ማድረግ ያስፈልጋችኋል። ያ ስታደርጉ ሰውነታችሁ እንዲላቀቅ እንዲታታ የሰርኩሌሽን ሲስተማችሁ እንዲቀላጠፍ ያደርግላችኋል። በዛ ላይ ደግሞ የማቃጠል የመቆረጣጠም ስሜት እንዲተዋችሁ፣ የመደንዘዝ አይነት ስሜት እንዲተዋችሁ ያግዛችኋል። ስለዚህ አንድ ቦታ ላይ ለብዙ ጊዜ አትቁሙ ወይም ደግሞ አትቀመጡ ማለት ነው። እንደዚህም በተጨማሪ የሰውነታችሁን ክብደት መቆጣጠር አለባችሁ። ምክንያቱም በጣም ወፍራም በምትሆኑበት ወቅት ለቫሪኮስ ቬይን የመጋለጥ እድሉ በጣም ሰፊ ነው። ምክንያቱም በጣም ስትወፍሩ ደም ስራችሁ ይጠባል። በሚጠብበት ሰዓት ደም እንደፈለገ ውስጡ ላይ አይዘዋወርም። ወደታች የወረደው እዛው ሊቀር ይችላል። ወደ ላይ መመለሱ ይከብደዋል። ስለዚህ በተቻለ መጠን ሰውነታችሁን መቀነስ፣ ኤክሰርሳይስ ማድረግ ያስፈልጋቸዋል። በተጨማሪ ደግሞ ስትወፍሩ በግራቪቲ የሰውነታቸው ክብደት እግራቸው ላይ ስለሚሆን ለቫሪኮስ ቬል በድጋሚ ልትጋለጡ ትችላላችሁ። እንደዚሁም ደግሞ እርጉዝ እናቶች ብዙ ጊዜ ለቫሪኮስ ቬል ይጋለጣሉ። ይሄ ማለት የላኛው የሰውነታቸው ክብደት እግራቸው ላይ ስለሚያርፍ ለቫሪኮስ ቬል የመጋለጥ እድላቸው ሰፊ ነው። በተቻለ መጠን ቀለል ያሉ ኤክሰርሳይዝ እያደረጋችሁ አመጋገብ ሁኔታችሁን እያስተካከላችሁ የሰውነታችሁን ክብደት መቀነስ ያስፈልጋቸዋል ማለት ነው። እንደዚሁም በተጨማሪ ኮልድ ቴራፒ ማድረግ ያስፈልጋቸዋል። ይሄ ማለት ቀዝቀዝ ያለ ውሃ በፓክ ነገር አድርጋችሁ እግራችሁ ላይ አፕ ላይ ማድረግ ላይ መያዝ ያስፈልጋቸዋል። ይህንን ማታ ማታ ከስራ ስትገቡ እረፍት ሲኖራችሁ እግራችሁን ታጥባችሁ አንዱ ወደላይ ማሸት ነው። ወደላይ ማሳጅ ማድረግ ነው። እንደዚሁም ደግሞ ኮልድ ኮምፕረስ ወይም ደግሞ ቀዝቃዛ ውሃ ላዩ መያዝ ያስፈልጋቸዋል። እንደዚሁም በተጨማሪ ለቫሪኮስ ቬኒ የሚሰጡ የተለያዩ አይነት ህክምናዎች አሉ ሜዲካል ትሪትመንት ከዚ መካከል አንዱ ስክሌሮ ቴራፒ ነው ስክሌሮ ቴራፒ ማለት መድኃኒት በስሪጅ ደም ስራቹ ላይ በመወጋት ኮላፕስ እንዲያደረግ ወይም ደግሞ ያበጠው እንዲጠፋላችሁ ይደረጋል እንደዚሁም ደግሞ በተጨማሪ ደም ውስጡ ላይ የተጠራቀመውን በስሪጅ መሳብ ስቦ ማውጣት የተለያዩ አይነት ህክምናዎች አሉት ማለት ነው እንደዚሁም ኢንዶቬኖስ ሌዘር ትሪትመንት አለ። በተጨማሪ ደግሞ ራዲዮ ፍሪኬንሲ የሚባሉ የተለያዩ አይነት ህክምና መንገዶች አሉት። እንደዚሁም አምቡላቶሪ ፍሌቤክቶሚ የሚባሉ የተለያዩ አይነት በሰርጀሪ መልክ የሚሰሩ ህክምና አሉ። ይህ ማለት ተለቅ ተለቅ ያለውን ደም ስር እና ውስጥ ላይ ጠጠር ብሎ የቆየውን ደም ስር በሰርጀሪ መልክ ማውጣት ነው እና የተለያዩ አይነት ህክምና አሉት። ነገር ግን እናንተ ማድረግ ያለባችሁ እዚህ ሁሉ ችግር ጋር ሳትደርሱ በቤታችሁ ውስጥ ማድረግ ያለባችሁ ነገር አንደኛው ማታ ከስራ ስትገቡ እግራችሁን ከታጠባችሁ በኋላ እግራችሁን ማሳጅ ማድረግ ያስፈልጋችኋል። ለብ ባለው ውሃ ሊሆን ይችላል፣ ወይም ደግሞ ቀዝቃዛ ውሃ እላው አድርጋችሁ ሊሆን ይችላል። ወደ ላይ ቀስ ብላችሁ ማሳጅ ማድረግ አንዱ የቫሪኮስ ቬይን ማጥፊያ መንገድ ነው ይሄ ደም ስራችሁ እንዲነቃቃ እና ደምን ወደኋላ እንዲመለስ ማገዣ መንገድ ነው። እንደዚሁም ደግሞ ስትቀመጥ ወይ ደሞ ስትተኙ እግራችሁን ከፍ አድርጋችሁ ከስር ትራስ አድርጋችሁ መቀመጥ ወይም ደሞ መተኛት ያስፈልጋችኋል። እንደዚሁም ደግሞ ቅድም እንዳልኳችሁ ለረጅም ጊዜ ያለ መቀመጥ ወይም ደሞ ያለ መቆም ነው። ይህን ይህን በማድረግ ቫሪኮስ ቬንን መከላከል ያስፈልጋችኋል ማለት ነው። ታዲያ ስለዛሬ ስለ ቫሪኮስ ቬን የተወያየነው ነው። አጠር ያለው ውይይታችን ይህን ይመስል ነበር። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ይሁኑ። ሰላም ሁኑ፣ ቸር ሰንብቱ።